ሰዎች አሁን ላይ የገባ ነው እኮ የክርስቶስ ሰባት አይነት፣ ከዛ በላይ ነው ሰባት አይነት ይላሉ፣ ግን ከሰባት አይነት በላይ ነው ምናምን እያለ እንትን ሲሉ ሰምቼኝ። ቅራት ከአስር በላይ ቅራት አለ። ቅራት ብዙ ነው። አህሩፍ ነው ሰባት ሆኑ። ምን መሰለሽ አሁን የገባው ስለ ክርስቶች ሀሳብ ልናወራ ሳይሆን ጥያቄ ልጠይቅ ነው። ጃዛኪላ። እሺ ወንድም አጠቃለው እና ወደ ቀጣይ እንለፍ።

በፊት ግንባር ቀደም የመጀመሪያዎቹን አንባቢዎች የቁርአን አንባቢዎች አውቃለሁኝ ይላል እና ሰምቻቸዋለሁ ይላል። ፈወጀቱሁም ሙተቃሪቢን ሁሉም የሚቀሩትን አቀራር ሰምቻለሁኝ ከነቢ ስ ለም ይዘው። እነዚህ የቀሩት ቅራአት የተቀራራቢ ነው። የተለየ አዲስ ሀሳብ ይዘው የመጣ ቅራአት አይቻላቅም ይላል። ፈቅረኡሁ ከማ ዑሊምቱም በተማራችሁት መንገድ ከነቢ ስ ለም በተገኘው በየዘያችሁ እንድታነቡት ይገባላል።

ሁሉም ቅርአቶች ከነቢዩ ሰለላሁ ዐለይሂ ወሰለም ለመያዛቸው ሰነድ አላቸው። ሰነድ ምንድነው ካልሽ፣ አሁን የነበር ሽወታችን በደንብ አዳምጪ። ነቢዩ ይቀራሉ፣ ከዛ በኋላ ከነቢዩ ደግሞ የሰማ ሌላ ሰሐቢ አለ። ያ ሰሐቢ ይቀራል፣ ያ ሰሐቢ ደግሞ ሌላ ያስተምራል። ያ ሁሉም ቅርአቶች ከነቢዩ ወሰለም ሰሐቦች በትክክለኛ ሰነድ የተገኙ ናቸው እና ቁርአን የወረደባቸው ናቸው። የተለያዩ አይነት ቅርአቶች አሉ፣ በመልእክት ደረጃ ለውጥ የላቸውም። በል አንዱ አንዱን የበለጠ ይወሁ፣ አንዱ አንዱን በሚገባ ያጠራል። እንደው የንጽጽር ቤት ነውና ለምሳ መ ሱረቱ መርየም ላይ ያለውን የምታስታውሱ ከሆነ እንትና መጥቶ ጅብሪል ዓለይህ ሰላም ለመርየም ዓለይሃ ሰላም ምንድን ነው ያላት? ሊአህ በለኪ አላት ኢሳ የሚባል ልጅ። ሌላ ቦታ ላይ ሲቀረና ሊአህ በለኪ ሊሰጥሽ፣ ማን ሊሰጥሽ? አላህ ግልጽ የሚያደርግ ነውና። አደራችሁም ግን ብዙ ብቃት የሌላችሁ ሰዎች ወይም በተለይ ለማጣጣል አይደለም፣ እንትን የሌላችሁ ሰዎች ቀድማችሁ ዲናችሁን በደንብ ተማሩ። አሁን እራሱ እዚህ የሚነገራችሁን ብታደመ ነገራችሁን ብታደመ ሌላ ከምት ሰላም ብያለሁ

ጥያቄ የእኔ ጥያቄ ምን መሰለህ፣ በዮሐንስ ራእይ ላይ ይጻፋ አለ። በዮሐንስ ራእይ ምዕራፍ 22 ቁጥር 13 ላይ እኔ አልፋና ኦሜጋ ነኝ የነበረውና የሚኖረው የሚለው ለሱ ጥያቄ የምትሰጠው ኢንተርፕሪቴሽን ለመስማት ነበር። ችግር የለውም ግን እስልምና እስልምና ለመጀመር እስልምና አሁን እስልምና እየተወራ ያለው እስልምና ጥያቄ አለ ኦኬ፣ እሺ እስልምና ላይም ከሆነ ሜን ኮሽን ማለት የተለመደ ኮሽን ነው። በጣም በጣም በጣም በጣም የተለመደ ኮሽን ነው። ግን እኔ ስቲ ያልተመለሰልኝ ስለሆነ ነው። የንትኑ ጥያቄ ነው። የመሐመድ በአዶፕት ያደረገውን ልጁን አለ አይደለ፣ በመካፊት ምሎ አዶፕት ያደረገውን ልጁን እንትን ለሚስት ዳረለት እና ከዛ በኋላ ሚስቱን መልሶ ሚስቱን ፍለጋ ሲል ሚስቱን አገባ እና ከዛ በኋላ ልጁን ልጅነቱን ካደ። አላርለ ይህ ታሪክ ኖርማሊ ሲባል ነው የሰማትኝ ና ጥያቄ ግራ ገባኝ። ጥያቄው ምንድነው? ነቢ ስላ ሰለም የማደጎ ልጃቸውን ሚስቱን አፋስ አገቡ ነው አደለ? ባጭሩ እቃውን ተሆነ ያለ ከላ ያለው የመታገሽ መጀመሪያ እንደዛ የሚል ሀዲስ ሀሳብ ከመጀመሪያው ንጀምር። እሺ፣ መጀመሪያ ነብዩ ሰለላሁ ዐለይሂ ወሰለም እንደዛ ያሰበና ያለባቸው። እሺ፣ ቁርአን እንደዛ እነከ ለዓላ ሁሉቅን ዐዚም ይላል። አንተ በታላቅ ጠባይ ነህ። ሰለላሁ ዐለይሂ ወሰለም ናቸው። መጀመሪያ ያዘልን። እሺ፣ ይሄን ከስክሪን ምን ተፈጠረ? እኔ ጋር እኔ ጋር ዘይድን ታውቀዋለህ አይደለ? ዘይድን ታውቀዋለህ? አዎ። ዘይድ መጀመሪያ ባሪያ ነበር። እሺ፣ ዘይድ ባሪያ ነበር። እሺ፣ ከዛ ባሪያ ከሆነ በኋላ ነብዩ ነፃ አወጡት። ገባ ነብዩ ነጻ ወጡት። በቃ እሂድ አንተ ከዚህ ባይ አይደለ ነፃ ወጣ ብሎ ለቀቁት። ግን እሱ ምናለ መሰለ ነብዩን ስለሚወዳቸው ምናለ፣ እኔ ከነብዩ ጋር ነው የሚኖረው። አገባህ ወገኔ? ወገኒ ሀሳብ እኔ ጋር እኔ ጋር በደንብ እንዲገባ ስለምፈልግ ነው። ወገናችን አሉ፣ አሉ። እኔ ጋር እያወራህ ወገናችን ኔትወርክ ይዞታል መሰለኝ። እየሰማሁህ ነው፣ እየሰማሁህ ነው። አይ ስለዚህ መሰለክ መጀመሪያ ነብዩ ዘይድን ነፃ ካወጡ በኋላ ዘይድ ምን አለ? አይ እኔ ባሪያ በቃ አንተ እሱ ጋር ሆኜ ባሪያ መሆን ይሻለኛል አለ። ከዛ አለ ልጁ አባት እኮ ማጀመሩ ዘይድ የነብዩ ልጅ ግልጽ ነው። ይሄ እዚህ ደስ ገብቶሃል። መጀመሪያ ማሻአላህ። ከዛ ነቢያችን ምን አደረጉ መሰለህ፣ ነቢያችን ሀብሳ የምትባል ዘይ የምትባል ሴት ነበረች፣ ታውቃታለህ። ከዛ ነቢያችን ምን አደረጉ? ዘይነብ ጋር አጋቡት። አሳድገው ዳዊት ገባህ አይደለ እንደ ልጃቸው ተንከባክበው አሳድገው፣ ምን ያደረጉት? አጋቡት። ራሱ የሚገባው ነገር መሰለህ፣ ሲያጋቧቸው ማለት ዘይነብ እንትና ዘይነብ አላገባም አለች። በቃ እኔ ባሪያ አላገባም አለች ገባህ። ከዛ ነቢያችን መክረው አጋቧት። እየገባህ ነው። ከዛ አጋቧትዩ አጋቧት። ካጋቡት በኋላ ምን ተፈጠረ መሰለ ዘይድ መጣ። ተመክት ለነብያችን ምን እንዳለ መጣና ምን አለ፣ እኔ መፋታት እፈልጋለሁኝ አለ። ተመክት ፈትሁልባል የመጽሐፉ እንደዚህ አለ። መጣና ምን አለ? ጃአ ዘይድ እብኑ ሓሪተ ፈቃል ያ ረሱላላህ። መጣና ምን አለ? ነብያችን ሆይ አለ። ኢነ ዘይነብ ሽተዳ አለ የሊሳኑ ውሃ አለ። ዘይነብ እኮ ምላሷ ከበደኝ። ወአና ኡሪዱ አኖ ጠሊቀሀ፣ እባኮትን ሊፈታት እፈልጋለሁኝ አለ። ያለው ማን ነው? ጆን እዬ ጆን። ማን ነው ይሄ ያለ ልጁ እንደ ባሪያ ያደገው ዘይድ። ስለዚህ ምናለ በቃ እኔ ልፈታት አፈልጋለሁኝ አለ። ከዛ ነቢያችን ምናሉት ይተቂላ፣ ተመክት ቁርአን እራሱ አለ። ቁርአን ተመክት እንደሚለው አላህን ፍር አሉት፣ ሚስትህን ያዝ አሉት። ግን እኮ ማለት ነው ያውቃሉ። ነቢያችን ምን ያውቃሉ? ዘይድ ፈቷት፣ እሳቸው እንደሚያገቧት አምላክ አስቀድሞ አሳውቋቸው። ገባህ አይደለም። አምላክ ቀድሞ አሳውቃቸው። ዘይድን ዘይድና ዘይነብ ይፋታሉ። ዘይድ አይፈልጋትም። ሲፋቱ ደግሞ እርሶ ያገባ ተብሎ አምላካችን አሳወቃቸው። ለምን ያገቧት? ለምን አገቦት? ይመስላል የስ እሱ ነበር እኔ ጥያቄ፣ ለምን ያገቧት አለ ነበር ጥያቄ። አዎ ጥሩ ጥያቄ። ነቢያችን ዘይነብን ያገቧት ተበኒ ነበር፣ የማደጎጅ ነበረ። ሰዎች በሚጠሩ ነበረ፣ በአሳድ በማደጎስ ልጅ አመሰ አባት አባት እያለ በሌላ ሰው የሚጠሩ ነበር። ዘይድ እኮ አባት አለው ዘይድ አባት መሐመድ ነበር ይባላል ነብዩ ነበር በእስልምናችን ደግሞ እንደምታውቀው የልጅ ሚስት ማግባት አይፈቀድም። እሺ፣ በእስልምና የልጅ ሚስት ማግባት አይፈቀድም። ስለማይፈቀድ አምላካችን ያደረገ አይ ዘይድ እኮ የነቢያችን ልጅ አይደለም ብሎ በተግባር አሳያቸው። በተግባር ነብዩ ሰለላሁ ዐለይሂ ወሰለም ዘይድ በፍቃዱ የፈታት ሚስት ሲያገቡ ምን ተረጋገጠ? ዘይድ ራሱ የነቢያችን ልጅ እንዳልሆነ ተረጋገጠ። ስም በአባቶቻቸው ስም ጥሯቸው ብሎ አምላካችን በተግባር አሳያቸው ማለት ነው ግልጽ ነው አሁን አሳቡ ኦኬ አዎ ግልጽ ነው ግን የኔ ጥያቄ ምን መሰለክ አሁን ማለት የልጅ ሚስት ለማግባት የማይፈቀረው እሱ ደግሞ የመሀመር ልጅ አይደለም ስለዚህ እሱ ሚስት ቢገባ ችግር የለውም ነው ሀሳብ ነገር ግን የኔ ጥያቄ ደግሞ ምን መሰለህ የኔ ሀሳብ ማለት ነው ልጁ ሆነም አልሆነም የእሱ ሚስት ማግባቱ ምን ነበር ጥቅሙ ማለት አላማው ምን ነበር የእሱ ሚስት ማግባቱ ነው ጥያቄ አላማው መሰለ ዘመጣውት አምላክ ማደጎ የሚባል ነገር እንደሌለ እንዲያቁ ገባ። ነብዩ የዘይድን ሚስት ዘይድ ፈቶ ሲያገቡ ተረጋገጠ ማለት ነው። ዘይድ የነቢያችን ልጅ ናሆ ተረጋገጠ። ስለዚህ ማደጎ የሚባል ነገር እንደሌለ በተግባር አስዋጊቸው ማለት ነው። በተግባር ነብዩ ዘይነብን ሲያገቧት ማደጎ የሚባል ነገር የለም። ዘይድ የነቢያችን ልጅ አይደለም፣ አባት አለው ተብሎ ተረጋገጠ ማለት ነው። በተግባር ተረጋገጠ። ገባ? ምሳሌ ስጥ። ምሳሌ ምሳሌ፣ አሁን በእስልምናችን እንደምታወቀው ወይም ቀለል አርጌል ስጥህና በይሄ በቂ የሁሉ ገብተል። እዚህ ጋር መሳይ አንድ የራሱ ግን ምን እንደሆነ ገብተል። ጥያቄ እኮ ማለት ነው። ማግባቱ ችግር ኖረው አልኖረው ሳይሆን ማግባቱ ራሱ ማለት ባያገባት ምን ችግር ነበረው? ባያገባት ማለት ብዙ ሚስቶች ነበሩ። ከእሷ ውጭ ለምን ማግባት? ለሌላ ሰው ለምን አላራትም? ወይም እሷ ለምን ሌላ ሰው እንድታገባ አላደረገም? ለምን እሷን አገባት ነው ጥያቄው እኮ ገብተዋላ። ማለት የእሱ ልጅ እንዳልሆነ በተግባር ለማሳየት ነው ያልከው። እሺ ገባኝ እኮ ግን የኔ ጥያቄ ሌሎች ብዙ ነገሮች አልነበረ ወይ በፊት በአራ እንደነበር ራሱ ማሳመት ይችላል ነበር። ግዴታ አስፈለገ ነው ቁርአኑ ላይ እሺ፣ ምን ይላል ሊአላ የኩነ ሊናሲ ሁጀቱ የሚለው ላይ የታለ እሺ፣ ምን አለ መሰለ ሚስተን ባንተ ላይ አለ እሺ፣ እሱን አብራራለት በቃ። ነቢዩ የዘይድ ሚስት ዘይነብን ያገቡት ለምዘይድ ሴ ሴታት ለምን ያገቡት ከተባለ ተበኒ የሚባው ነገር እንዲቆም ያ፣ ቁርአን እንደሚል ሚስትህን ያዝ ባልከው ጊዜ ከመንፈት አላህን ፍራ በምትል ጊዜ አስታውስ። ዘይድ ከእርሷ ጉዳዩን ሲፈጽም ዘይድና ዘይነብ ሲፋቱ፣ በምዕመናን ላይ ልጅ አድርገው ባስጠጓቸው ሰዎች ሚስቶች ከእነርሱ ጉዳይን በፈጸሙ ጊዜ በማግባት ችግር እንዳይኖርባቸው እርሷን አጋባንህ አለ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም የዘይድ ምስ ዘይድ ሲፋታት ለምን እንዳገቡ ከተባለ ሰዎች እንዲያውቁ ሰዎች እንዲም በተግባር እንዲያዩ፣ በተግባር ምን አዩ? ማደጎ የሚባል ነገር የለም። ዘይድ የነብያችን ልጅ አይደለም። ዘይድ አባት አለ፣ በተግባር ተረጋገጠ። ስለዚህ በእስልምናችን ማደጎ የሚባል ነገር እንደሌለ ተማሩ ማለት ነው። ገባህ? ያው ቃል በቃል አምላካችን አስተምሮ፣ ጀዛከላህ አስተምሮ። ኦኬ አላማው ገብቶኛል። ግን አሁን ደግሞ ሌላ መንገድ አልነበረም ወይ ሌላ መንገድ ይህንን ማሳደግ ያ መንገድ አልነበረም፣ ይሄ ብቻ ነበር መንገዱ ማለት ነው። ብዙ መንገዶች አሉ። በቃልም እኮ መናገር ይችላል። እሺ፣ ልመለስልህ ደግሞ እሱን። በእስልምናችን አምላክ አላሁ ሱብሓነሁ ወተዓላ ህግን በብዙ መንገድ ያመጣል። አንደኛው በቃል ደረጃ ምሳሌ፣ እናንተ ያማቾች ስገዱ አለ። አያ በተግባር ነገረ፣ በተግባር አሳየን። ወይም በቃል በቃል ደረጃ ነገረ። እንዲሁም አምላካችን በተግባር የሚያሳየን ነገር አለ። ምሳሌ፣ ጅብሪል አለይሂ ሰላም መጣና ነቢያችን ጋር ተቀምጦ አስተማራቸው። ሲማሩ ሰዎች ተመለከተ። አያ በተግባር አዩ። እንዲሁም እዚህ ጋር አምላካችን ምን አደረገ? በተግባር ነብዩ ዘይነብን አጋባተ። አምላካችን አጋባቸው። ሲያጋቡ በተግባር ምን አዩ? በተግባር ችግር እንደሌለ በቃ፣ ነብያችን አድርገው አሳያቸው። አድርገው አሳያቸው። አምላካችን ደግሞ ፍትሃዊ ነው፣ እንዲሁም ሃያል ነው። ያደረገው ነገር አጥቀኝ። ስለዚህ አምላካችን ህግን በብዙ መንገድ ስለሚያወጣ የማደገው ጉዳይ በተግባር አሳየም። በተግባር ምን አደረገ? በተግባር ገለጸልን ማለት ነው። ግልጽ ይመስለኛል። ስለዚህ በብዙ ነገራችን ላይ ተጨምረለትና ሁለት አንግል ነው። አንደኛ ኢምራን፣ አንተን ለመጀመሪያ ያክል ሁለት ሁለት አንግል ነው። አንደኛ እንዳልከው ማደጎ የሚባለው ነገር ያው ነቢያችን ስለ እንደተባለው ይህም ማስከረቱ ነው። ሁለተኛ ደግሞ የተፈታች ሴትን ማግባት እራሱ ማለት ነው። ይህ ራሱ ነቢያችን ሰለላሁ ዐለይሂ ወሰለም አሁን እሺ፣ እሳቸው ፍላጎት ቢሆን ኖሮ ሰው ስንት እንዴ ንጉስ ናቸው ኮና ቢሰለላሁ ዐለይሂ ወሰለም በዛ ጊዜ የፈለከውን ሚስት እንስት እኮ ኮብለውን ብለዋል። ጆን ምናልባት የፈለከውን በቃ አለዚ አለ አገር ላይ ቆንጆ ቆንጆ የሚባሉ ሴቶችን እንስት? ተብለው እንቢ ያሉ ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሐታ በቃ ይሄን ወይኔ ሞታለው ወይ ላይላህ ኢላላህ ነው የሚለው ነገር ይቀጥላል እንጂ እስከሚሉ ድረስ ማለት ነው። ስለዚህ የሴት ፍቅር ቢሆን ኖሮ ሰውዳን በስንት ዓመታቸው ነበረ አይምሩ ያገቧት? ለባር 63 ኢማጂን፣ ካማን እንዴት በ63 ሚስት! እንግዲህ በዛ ላይ ፈተነች አይደለ? ይፈታቻ በቃ ነብዩ ያገቧቸው ሚስቶች በአጠቃላይ የፈቱ ለምን እሳቸው ወኢነከ ለዓላ ኩሉቂን ዓዚም። ቅድም እንዳለ አንተ በታላቅ ስነ ምግባር ላይ ስልሳ ስድስት ስብሀነላ። ስለዚህ አሁን ምንድነው እንዳውም ስልሳ ሰባት መሰለኝ ባለሳሳት ወይ ኤኒዌይስ፣ ምንድነው ይሄ በቃ በሰዎች ላይ እንዳይከብድ ነው፣ ራሱ ከሁለት አንግል በሰዎች ላይ እንዳይከብድ እንደዚህ አይነት ነገሮች አላህ ከብዙ ዓላማን እንዳውም ሊበረታታ ነው የሚገባው ነው የሚለው በጣም ሊበረታታ ይገባል ይህ ነገር። እሺ አሁን እሷ ተፈታች። የፈታ ሴት ደግሞ ብዙ ብዙ ፈላጊ የለውም እንደምታውቀው። እሺ አሁን ነብዩ ባያገቧት ያው ማግባቱ አይቀርም ባላ ፍቃድ። ግን ነብዩ ደግሞ ንጉስ ናቸው። እሷ ማግባት ለእሷ ነው እንጂ ጥቅሙ ለሳቸው አይደለም። እሳቸው ከፈለጉ የፈለጉት መርጠው ማግባት ይችላሉ። ግን ከሚስታቸው አንድ ብቻ ናቸው። እንደውም ቢክራይ ነበረችው ኤንዌይስ ቀጥለ ይምሩችን ለማለት ነው የዘከላ ስለዚህ ጆን ይበ እንደም ገራና አንዴ አንዴ አንዴ ጆን ስለዚህ እሺ አንድ አንድ ላጠቃልልህ፣ ትቀጥላለህ። እሺ ብራዘር፣ ስለዚህ ማግባት እንዳለባት ሱና እንደሆነ ነቢያችን አስተማሩት። ጀመ ዘይነብ ኩነ እናንተን እኮ እናንተን የነቢያችን ግን አላህ ከሰማያት በላይ ያለው አምላክ ነብዩ ጋር አጋባኝ ነበር ደስዋን ያው ገብቶኛል ግን አንዴ አንዴ ካላስቸገርኩ አንተን ጥያቄ ሳይሆን ማለት ነው ጋይስ አንዴ በመጀመሪያ ኮሜንት ላይ ይህ ድምፅ የምናውቀው ምናምናምን ነገር የምትሉ ፕሮ ፕሮቀይር ምና የምትሉ ነገሮች ማለት ነውላችሁ በነገራችን ላይ ስሜ ጆሴፍ ነው ጆን አይደለም ስሜን የቀየርኩት ለፐርሰናል ጉዳይ ነው ለእንደዚህ አይነት አይደለም

ይች ወገናቸው እንደዛ ካሉ ይቅርታ ይቅርታ ጠይቃለሁ። ኮሜንት ላይ እንደዛ አትበሉ ሙስሊሞች፣ ፕሊዝ አደብ ያዙ። ቀጥል። አሁን የአሁኑ ገብተዋል አሉ ገብተዋል። አሁኑ ቤት ስማላ ድምጽ ገብቶብኝ ነው ሚውት ያደረኩት። በቃ ገብቶኛል። አመሰግናለሁ። ሌላ ጥያቄ አለ? ጆን ያነሳው ጥያቄ ለጊዜ የለኝም፣ ግን ያው ጆን ጥያቄ ከሌለ ዮሐንስ ራዕይ ላይ ሚውት አከፈለ፣ ጠብቅና በኋላ ማለት እንችላለሁ ስለ ዮሐንስ ራዕይ። እሺ፣ ያ እሱን ነበር ነበረው በኋላ የምትመልሰው ከሆነ መለስበታለሁ። አሁን የጠራው ስለሆነ ልውጣ በቃ አይ እንደ እስልምና ያገቡ ሴቶችን ልጆች ያሏቸውን ምናምን ማግባት እንደ መልካም ስራ ነው፣ ትልቅ መልካም ስራ ነው። ነቢ ስላ ሰለም አሳ አለል አርመለቲ ይላል። ነቢ ስላ ሰለም በጋለሞታ ላይ ባሎቻቸው የሞቱባቸው ልጆች እናቶች ትላልቅ የሆኑ ሴቶችን በእነሱ ጉዳይ ላይ መንቀሳቀስ ብለው ያስቀመጡት ምንድነው ነቢ ስላ ሰለም ሌሊቱን እንደሚቆም ቆሞ እንደሚያድር ሀያ አራት ሰዓት ሌሊቱን ቆሞ ምንድን ነው ሙሉ ሌሊቱን ቆሞ እንደሚያድር ቆመኛ ሆኖ እንደማያፈጥር ሰው ነው ብሎ ነው የገለጹት እና ነቢይ ስ ላ ሰለም ይህ ትልቅ አጅር ያለው ነገር ነው እና ባሎቻቸው የፈቷቸውን አቅመ ደካሞችን ልጆች ያሏቸውን እንስቶች ማግባት ከበጎ ስራ ነው የሚቆጠረው። እና ይሄ ጥሩ ስራ ነው ልጅ ስለሆነ ምናልባት ብዙም ላይ ረዳው ይችላል። ያ ልጠቆመ ብዬ ነው ያዛከላ። አቡል ቡኻሪ አላሁ አክበር ለዓለማቱ ግህ ጥራት ይገባው የነብዩ ሰለላሁ ዐለይሂ ወሰለም ስብእና በዚህ ጥያቄ ራሱ ተመለከትን። አያችሁ አለ ስብእናቸው ምን ያክል እንደሆነ፣ ነብዩ ሰለላሁ ዐለይሂ ወሰለም በህይወታቸው ድንግል ያገቡት አንድ ጊዜ ብቻ ነው። አብዛኛው ምስተታቸው ትልቅ ሽማግሌ ነበሩ። ወላ ሐታ ሰውዳ ስንት ዓመቷ? ስልሳ ስድስት አመቷ እንደው አስቡት። ቢላህ አለይኩም እንደው ኢብራሂም አስቡማ የአገር ንጉስ ናቸው። ከፈለገ ቆንጆ ሴቶች ማምጣት ይችላሉ። ሴቶች ጋር በደስታ ነው የሚያገቧቸው። ግን እንደዛን ከሆነው ይገርማል። እንደዛን ከሆነው የስልሳ ስድስት ዓመት ሴት ነው ያገቡት። ኦሬዲ በቃ ያለጀት ማለት አስበሃል እና ስብሃን አጠቃለሁ ና። ከዛ ሰለሞን ገብቶ፣ ሰለሞን እና እራሱ ኢብራሂም ሀሳብ ካለ ጨምሩበት። አይ በቃ የለም። ሰዓት እንዳይሄድብን ሰለሞን ላይ ቀጥል። ማሻላ እሺ፣ ወገናችን ሰለሞን ሰላም፣ እንዴት ናቸው? ሰላም ነው። ሰላሙን አላመን ተቢ አልሁዳ ጥያቄ ያለሁ ወገናችን ጥያቄ የለኝም። አረ ምን ገባ? አይ እንደ አንተን ወይ ያጣችሁ ልሰማ። እሺ እንደዛ ከሆነ ሻታችሁን አዳምጥና ጥያቄዎች ሲኖር ትመጣለ። እሺ ወገናችን፣ ከስሩ ሁላ አዳምጣላችሁ። አቦታ ወይ ኢንሻአላ። ታችሁን አዳምጥና ጥያቄዎች ሲኖሩ ትመጣለና መሰግናለን ስለምታዳምጥ። አላህ ሂዳያ ይስጥ። እሺ አኪ ሰላም ብያለሁ። ኤኬ አይ ወገናችን ሀይ፣ ሰላም ነው። ኢምራኔ ሰላም ብያለሁ። ወገናችን እሺ፣ ስለ አስገባኝ አመሰግናለሁ። አላወኩም ነበር እንደምታስገባኝ። የተወሰኑ ጥያቄዎች ነበር መለስ የምችል ከሆነ ጥያቄዎችን። ኦኬ አይ አሁን ስለ ዘይነብ ስታወራ ነቢዩ መሐመድ አይቶት እንደወደዳት የሆነ እንትን ላይ ይቻለሁ ማስረጃ ይቻለሁ። እና ማስረጃ ምን ላይ ነው? ቁርአን ላይ ነው? ሀዲስ ላይ ምን ላይ ነው? ሀዲስ ላይ ነው። የሀዲሱን ቁጥር ንገረኝ። በቃ ወይም እኔ ላጊዜ እሺ አር ነው ነው እራሴ ንትን ላለ በቃ ይዛና ከፈለክ ደግሞ ያግዛሃለሁ። አክቹዋሊ ሀዲስ ስላለኝ ስለማቆም ሀዲሱን አግዛሃለሁ ከፈለክ። እሺ ሁላችሁም ታብታብ አድርጉ። እንግዲህ ምድን ያለው ነብዩ ሰለላሁ ዐለይሂ ወሰለም ዘይነብን አዩትና ከዛ በኋላ አፋታው አጋቧት። ሀዲስ እንደዛ ይላል ያለውና እስቲ እናለ ኢንሻአላህ አመጣው። እሺ ይሰማላ ይሰማላ። ግን ከወጣ ከወጣ ይሰማም እየወጣ ታኛ ጋር አብራ

ምትለኝ ነገር ሆነ ወጥቼ ቸግላር ሆነ በቃ፣ እልክፈትለኝ። ሀዲሱን አውቀዋለሁ ተፍሲር ላይ ነው ያለው። እሺ፣ ሀዲሱን መሰለህ የሚለው መጀመሪያ ሀዲስ አይደለም ተፍሲር ላይ ያስቀመጡት ሀሳብ ነው። እሺ፣ በጣም ብዙ ተፍሲሮች ታገኘዋለህ። ሀሳቡን ግን የሚገም ነገር መሰለህ ትክክለኛ ዘገባ አይደለም። ሀዲሱን መሰለህ የሚለው ነቢዩ ሰለላሁ ዓለይሂ ወሰለም ዘይነብን አንድ ቀን አዩዋትና ከዛ በኋላ ሱብሃንላህ ያ ሙቀሊበል ቁሉብ አሉ። ከዛ በኋላ ዘይነብ ሰማቻቸውና፣ ተፋቱና አጋቧት የሚል ዘገባ ነው ያለው። ይሄ ዘገባ ይገማ ውሸት ይሆነ ዘገባ ሐዲስም አይደለም። አክቹዋሊ ሰዎች የተናገሩት መጽሐፍ ረዋሂሁል በያን መጽሐፉ ነው። እንደዚህ ይላል፣ ዋማ ቀውሉሁም ማለታቸው ማለት ዘገባ አለ እና ነብዩ ረአ ፈወቀዐ ፊ ቀልቢሂ ነብዩ አዩዋትና በልቡ ላይ ፍቅር ያዘው የሚለው ዘገባ

ማን የሚባል ግለሰብ፣ አንድ ዮሐንስ ዲመሽቅ የሚባል ግለሰብ ነው ያስከበሩ የተናገረው ነገር ነው እንጂ ሐዲስም ትክክለኛ ዘገባም ራሱ አይደለም። ነብዩ እንደዛ ያስብና የለባቸውም። ስለዚህ ቁርአን ውስጥ ተመልከት፣ ቁርአን ምን እንደሚዘጋ ተመልከት። ነብዩ ያው እናንተ ያመናችሁ ያለ እስከምታስፈቅዱ እስከምታስፈቅዱና በባይቱ ላይ ሰላምታ እስከምታቀርቡ ድረስ ወደ ቤት አት ወደ ሰው ቤት አትግቡ ይላል። ቁርአን አስተምከ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም እንዴት በሆነ የሰው ቤት ሳያንኳኩ እኮ የሚገቡት ራሱ። ስለዚህ ዘገባው እንደዚህ የሚል ዘገባ ምንድነው? የውሸት ዘገባና ዮሐንስ ዲመሽቅ የሚባል ግለሰብ ያስተላልፈው ዘገባው እንጂ ከሷሃቦች የመጣው ወይም ከነብዩ የመጣው ትክክለኛ ዘገባ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ከነዛ ጽፈና የጸዱ የተከበሩ ነብይ ናቸው። እንደ ክርስትና ነቢያት አይደሉም። መጽሐፈ ሳሙኤል ምዕራፍ 15 ላይ እንዳሉት አይደሉም። አዎ ግን አሁን እንትኑን ቁጥሩን አየሁትና ከዛ ምናልባት